በ34 አመት እድሜው መፈንቅለ መንግስት አካሂዶ በትረ ስልጣኑን ተቆጣጥሯል። የዓለም ሀያላኖቹ ለረጅም ጊዜ ዘረጉትን ስርዓት ተገዳድሯል። ከሁሉም በላይ ለቡርኪና ፋሶዎች በግፍ የተነጠቀው ወጣቱ መሪያቸው ምትክ ነው። ብዙዎች ዳግም ቶማስ ሳንካራ ይሉታል። ይህ ሰው ኢብራሂም ትራዎሬ ነው። ከቅርብ ዓመታት ወዲህ በአፍሪካ ፖለቲካ ውስጥ ስማቸው በግሉ ከሚጠቀሱ መሪዎች መካከል ሆነዋል። ከ1960ዎቹና ሰባዎቹ የፓን አፍሪካኒዝም ንቅናቄ በኋላ ከብዙዎች አይምሮ የጠፋውን ፓን አፍሪካኒዝም እንደገና ህይወት ዘርቶበታል ቢባል ማጋነን አይሆንም። ይህ በምዕራባዊ አፍሪካ እምብርት በሆነችው በቡርኪናፋሶ ፕሬዚዳንት የሆነው ወጣት መሪ ለዘመናት ቡርኪና ቤዎች የናፈቁትን ለውጥ እያመጣላቸው ነው። ከዛም አልፎ ሀገሪቷን ለዘመናት ውጋት የሆነባትን ሽብርተኝነት ለማስቆም ሙከራ እያደረገ ሲሆን ከሁሉም በላይ ግን የምዕራባውያኑ ብዝበዛ ለማስቆም ያሳየው ቁርጠኝነት አስደናቂ ነው። ዛሬ የምናጋራቸው ታሪክ አንድ ወታደር የነበረ ከዛም ፕሬዚዳንት የሆነ ሰው ታሪክ አይደለም። ይህ ታሪክ ለዘመናት ቡርኪናዎች ከቀኝ ግዛት ለመውጣት ያደረጉትን ትግል አይናቸው እያየ ለጥቂት በርትቶ ስለጠፋው ቶማስ ሳንካራ እና የእሱን ሌጋሲ ስላስቀጥለው ኢብራሂም ትራዎሬ ነው። ይህ አንድ ታላቅ ህዝብ ወደ ሉዓላዊነት የሚያደርገው እላ አስጨራሽ ታሪክ ነው። ቡርኪና ፋሶ ወደ ባልባ ሀገር ስትሆን ከስድስት ሀገራቶች ጋር ትዋሰናለችም። በሰሜን ከምዕራብ ማሊ ጋር በስተ ምስራቅ ከኒጀር ጋር በስተ ደቡብ ከኮትዲቫር፣ ጋና፣ ቶጎና ቤኒን ጋር ትዋሰናለችም። የህዝብ ቁጥሯ 22 ሚሊዮን የሚጠጋ ሲሆን ከ60 በላይ ብሔር ብሔረሰቦች በውስጥ አይዛለችም። ትልቁ ጎሳ ሞስት የሚባል ሲሆን ከግማሽ በላዩ ህዝብ የዚህ ጎሳ አባል ነው። የሀገሪቷ ብሔራዊ ቋንቋ ፈረንሳይኛ ሲሆን ይህም የአንዱ የቀኝ ግዛት ውጤት ነው። ሞሪ ዲዩላና ፉልፎልዴ ሌሎች በሀገሪቷ የሚነገሩ ቋንቋዎች ናቸው። በማዕድን ሀብቷ የምትታወቀው ቡርኪና ፋሶ በሀገሪቷ ካሉ ዋና የወርቅ አምራቾች መካከል ነችም። ታዲያ ታላቁ ምጸት እዚህ ጋር ነው። እንዲህ ወርቅ በገፍ በምድሯ የያዘች ሀገር ህዝቦቿ በከፍተኛ ድህነት ውስጥ ነው የሚኖሩት። አብዛኛው በተለይም ደቡባዊ ክፍል በበረሃ ስለተጠቃ ዜጎች ከፍተኛ የሆነ የምግብ እጥረት አለባቸው። በ19ኛው ክፍለ ዘመን ምዕራባዊያኑ አፍሪካን እንደ ቅርጫ የመቀራመት እቅድ ሲያወጡ ቡርኪና ፋሶን ለፈረንሳይ ደረሰቻቸው። ፈረንሳዮች ሀገሪቷን እንዳሻቸው ለማድረግ ጦራቸውን ዘው ድንበር ጥሰው ገቡ። እንደ አውሮፓውያኑ አቆጣጠር በ1896 ዓ ሞሲ ከተባለው ስርወ መንግስት ከፍተኛ ተቃውሞ ቢደርስባቸውም እሱን ገልብጠው ቡርኪና ፋሶን ወደ እጃቸው አስገቧትም። በ1919 ዓ.ም ስሟን ቀይረው አፐር ቮልት አሏትም። የአፐር ቮልት ህዝቧ በፈረንሳይ ቀይ ግዛት ውስጥ ከወደቀ ጊዜ ጀምሮ ለከፍተኛ ጉልበት ብዝበዛና የመብት ጥሰት የተዳረገ። የፈረንሳይ መንግስት ትላልቅ የባቡር ሀዲድ ፕሮጀክቶችን ይሰራ ነበረም። ይህ የሚሰራው ፕሮጀክት ግን ለህዝቡ ሳይሆን የአገሪቷን አንጡራ ሀብቶች ለመበዝበዝና ወደ አገሩ ለመላክ ነበረ። ከብዙ የጭቁን ዓመታትና ኑሮ በኋላ በ1960ዎቹ በርካታ የአፍሪካ ሀገራት ነፃነታቸውን ሲያውጁ አፐር ቮልትም ከመካከላቸው ነበረችም። ነፃነቷን ስታገኝ የመጀመሪያውን ፕሬዚዳንት ማውሪስ ያሙኢጋ ነበረ። ይህ ነፃነት ግን ለይስሙላ ነበረ። አዲስ የተሾመው መንግሥት ከፈረንሳይ ጋር ጥብቅ ግንኙነት ነበራቸው። የፖለቲካ ሆነ በኢኮኖሚ የፈረንሳይ ጥገኛ ነበረችም። ይህም በሀገሪቱ ሙስና፣ ኢፍትሃዊ አስተዳደርና ድህነት እንዲንሰራፋ አደረገ። በዛ ጨለማ ዘመን ታዲያ አንድ ሰው ተነሳ። ቶማስ ኢሲዶር ኖኤል ሳንካራ በ1949 ዓ.ም ምረት በያወ ግዛት ነበር የተወለደው። ሳንካራ ጎበዝ ተማሪ የነበረ ሲሆን ከፍተኛ የሆነ ወታደራዊ ስልጠናም በማዳጋስካርና ሞሮኮ ወስዷል። የሀገሪቷን ችግር ከማንም በላይ በቅርብ ለማየት የቻለው ሳንካራ በድህረ ቀኝ ግዛት ያጋጠማትን በሽታ ማየት የቻለ። የእሱ ሀገር ከቀኝ ግዛት ወጣዋለች እንጂ እውነተኛ ነጻነት አልተቀዳጀችም። መንግስት አላት፣ ግን ሉዓላዊ አይደለችም። መሪዎቹ አላት፣ ግን ራዕይ አልነበሩም። ይህ እንደ እግር ሳት የሚቆረቁረው ሳንካራ በ1983 ዓ ም ያለምንም ደም መፋሰስ በተደረገ መፈንቅለ መንግስት በ33 ዓመቱ በትረ ስልጣኑን ጨበጠ። ታዲያ መጀመሪያ ያደረገው ቀኝ ግዛቶች ለሀገሪቷ ያወጡትን ስም አፐርቮልትን ወደ ቡርኪና ፋሶ ነበር የቀየረው። የሞሪና ዲዮላ ቋንቋዎች አንድ ላይ በመሆን ነበር የፈጠሩትም። ሳንካራ ቡርኪናዎች አይደሉም፣ አፍሪካኖች አይተው የማያውቁትን ትላልቅ ለውጦች አካሄደም። መሬት ከፊውዳል ስርዓት አውጥቶ ለገበሬው ሰጠ። ከ2.5 ሚሊዮን በላይ ህጻናትን አስከተበ። የሴቶችን መብት በማስከበር በትላልቅ የመንግስታዊ ኃላፊነቶች ላይ እንዲሰሩ እድል ሰጠ። የራሱን ጨምሮ የባለ ስልጣናትን ደሞዝ ቀነሰ። ባለ ስልጣኖች የሚጓጓዙበትን ቅንጡ መኪናዎችን አገደም። ማንኛውም የውጭ ድጋፍ በቃኝ በማለት የሀገር ውስጥ ምርትን ማበረታታት ጀመረም። ይህ ቆራጥነቱ በህዝብ ዘንድ ቢያስወድደው ብዙ ጠላቶች ግን አፈራበትም። በተለይም በምዕራባውያኑ ጥርስ ውስጥ ገብቶ ነበረም። የኤሮፒያን አቆጣጠር ኦክቶበር 15 1987 ለቡርኪናዎች አባት የነበረው ሳንካራ በራሱ ቅርብ ጓደኛና የሥራ ባልደረባ በሆነው ብሌዚ ኮምፓውሬ ተገደለ። ይህ ብዙዎችን ያስደነገጠው ክህደት ቡርኪናፋሶን ልታንሰራራ ስትል ዳግም ወደ ዝቅጠት መለሳትም። ቡርኪና ቢዎች ለቶማስ ሳንካራ ለቀሱ፣ ከምንም በላይ ደግሞ ለራሳቸው ነበር የለቀሱትም። እስከዛሬ ድረስ ይህ ጀግናና አፍሪካዊን ቼጉቬራ የአደባባዮች ያሞግሱታል ትንሽ ታይቶ ስለ ከሰሙ ልጃቸውም እንባቸውን ያፈሱለታል። ከሳንካራ ግድያ በኋላ ገዳዩ ብሌዝ ኮምፓወሬ ስልጣኑን ያዘ። ሳንካራ ያበላሸውን አስተካክላለሁ በሚል ሽፋን ሁሉንም ወደ ነበረበት መለሱም። የውጭ እርዳታዎች እንዲቀጥሉ ተደረገ። ምዕራባዊያኑ በድጋሚ እጃቸውን የአገሪቱ ጉዳይ ላይ ያስገቡ። የፊታዊነትና ድህነት በከፍተኛ ሁኔታ ትንሰራፋ። ካምፓወሬ ሀገሪቷን 1987 እስከ 2014 ዓ ም ድረስ አስተዳደሯትም። ብዙ መፈንቅለ መንግስት ሙከራዎች ቢደረግባቸውም 27 ዓመት ሀገሪቷን ከማስተዳደር ማንም አላገታቸውም። በዚህ የስልጣን ዘመናቸው በጥቂቱ የኢኮኖሚ ማሻሻያ ቢያደርጉም የፊታዊነት በከፍተኛ ሁኔታ ነበር የተንሰራፋው። የወጣቶች ስራ አጥነት ጣሪያ ነክተው ነበረም። በዚህ ሁሉ ችግር ውስጥ ግን አዲሱ ትውልድ የሳንካራን ህልም ማለም ጀመረ። በ2014 ዓ ም ስልጣን በቃኝ ሳይሉ የስልጣን ዘመናቸው ህገ መንግስቱን ቀይረው ሊያራዝሙ ያቀዱት ካምፓውሬ ህዝቡ በቃኝ አላቸው። ተቃውሞዎች በየቦታው መሰማት ጀመሩ። ኦክቶበር 31 2014 ዓም ስልጣናቸውን ለቀው ወደ ኮት ዲቫር በረሩ። በ2015 ሮች ማርክ ካቦሬ ስልጣኑን ያዙ። ሆኖም መንግስት የመቀየሩ ደስታ ብዙም አልቆየም። የአውሮፓውያኑ አቆጣጠር ከ2015 ጀምሮ ቡርኪና ፋሶ በሽብርተኞች መታመስ ጀመረች። በተለይም የአልቃይዳና የአይኤስአይኤስ ቡድኖች ወደ ሀገሪቷ በገፍ መግባት ጀመሩም። በዚህም ምክንያት ጠቅላላ ከተማዎቿ በወታደራዊ ቁጥጥር ስር ነበሩም። በ2022 ዓ.ም ከ6000 በላይ ትምህርት ቤቶች ተዘግተዋል። በሺህ የሚቆጠሩ ዜጎቿ ተገድለዋል። የካቦሬ መንግስትም መፈረካከስ ጀመረ። ካቦሬ መንግስት ተስፋ አስቆራጭ እየሆነ ሲመጣ በጃንዋሪ 2022 ሌፍተናል ኮሎኔል የናዲ ሳንዳጎ ዳሚባ በመሩት ጦር ወታደራዊ መፈንቅለ መንግስት ተደረገባቸው ዳሚባ ሽብርተኞችን ፈጽሞ እንደሚያጠሩ በመናገር ነበር ወደ ስልጣን የመጣው ሆኖም ነገሮች ተባባሶ እንጂ ምንም አልተፈቱም በዳሚባ ተስፋ አድርጎ የነበረው ጦርም ትዕግስቱን አጣ ሴፕተምበር 30 በኡጋንዳ በሚገኘው የፕሬዝዳንቱ መቀመጫ የተኩስ ድምጽ ተሰማ ጥቂት ሰዓታት በኋላ ወታደራዊ ኃይሉ የብሔራዊ ቴሌቪዥን ጣቢያውን ተቆጣጠረም። በካፒቴን ትራውሬ የሚመራው ኃይልም ዳሚባን ከስልጣን እንዳስወገደ ይፋ አደረገ። ይህም የሆነው ዳሚባ ቃላቸውን ሊጠብቁ ባለመቻላቸው ምክንያት እንደሆነ ተናገረ። የወታደራዊ ኃይል ታዲያ የሽግግር መንግስት ሆኖ ትራውሬን ጊዜያዊ ፕሬዚዳንት አድርጎ ሾመ። ትራውሬ ራሱን እንደ ፕሬዝዳንት ሳይሆን ለጊዜው ቡርኪና ፋሶ ተረጋግታ ህጋዊ ምርጫ እስክታደርግ ድረስ ብቻ ነበር ስልጣን ላይ እንደሚቆይ የተናገረው። ትራዎሬ ስልጣን ከያዘ ጊዜ ጀምሮ በየጊዜው አዳዲስ ለውጦችን ቡርኪና ፋሶ አስተናግዳለች። ትራዎሬ ሉዓላዊነትን በማስጠበቅ በቀኝ ግዛት ዘመን ሀገሪቷ ከፈረንሳይ ጋር የተፈራረመቻቸውን ስምምነት ሰርዞ የፈረንሳይ ወታደሮችን ከሀገሪቷ አስወጥቷል። ከማሊና ኒጀር ጋር አዲስ ጥምረት ፈጥሯል። የማዕድን ኮንትራቶችን እንዲገመገሙና አብዛኛው ትርፍ ለሀገሪቱ እንዲውል አድርጓል። በባለሥልጣናት ደመወዝ ቀንሶ ለመንግስት ሠራተኛ እንዲጨመር አድርጓል። ፓን አፍሪካኒዝም እንዲፈነጥቅ የተለያዩ ምክራዎችን አድርጓል። ትራዎሬ ለቡርኪናዎች ዳግም ቶማስ ሳንካራ ነው። ሆኖም ግን አሁንም ድረስ የሽብርተኞች ስጋት በሀገሪቱ ውስጥ እንደተንሰራፋ ነው። ይህ በመሆኑ ምክንያት ለጊዜው ምርጫ ማካሄድ እንደማይችሉም ትራዎሬ ገልጿልም። ህዝቡ በስምምነት ነገሩን ቢቀበልም አንዳንድ ምሁራን እና ጋዜጠኞች ግን የትራዎሬ መንግስት ቆይታው እስከ መቼ ሊሆን ነው በሚለው ጉዳይ አሳስቧቸዋል። አገሪቷም ለረጅም ጊዜ በወታደራዊ አገዛዝ መቆየት የለባትም ሲሉ ይሟገታሉ። በቅርቡ ትራውሬ ላይ ያልተሳካ የመፈንቅለ መንግስት ሙከራ ተካሂዶ ነበረ። ይህም ክስተት ህዝቡ ላይ ከፍተኛ ቁጣን ቀስቅሷል። በዋና ከተማዋ ኡጋዱጉ በርካታ ዜጎች ሰልፍ በመውጣት ድጋፋቸውን ለኢብራሂም ትራውሬ ያሳዩ ሲሆን ምዕራባዊያኑን በመቃወም ከሩሲያ ጋር መወገናቸውን በግልጽ አሳይተዋል። የአሜሪካ ጀኔራል ሚካኤል ላንግሌ ትራዎሬ የሀገሪቱ ወርቅ ለራሱ ጥቅም እያዋለ ነው በማለት ክስ ቢያቀርቡም ቡርኪኖዎች ግን ጆሮ ዳባ ልበስ ብለዋል። አሜሪካ በሊቢያ እና በኢራቅ ያደረገቻቸውን በአገራቸው መድገም እንደማትችልም ተናግረዋል። በፖለቲካ ውስጥ ሁለት መንገድ አለ ይለናል ቶማስ ሳንካራ። ወይ ተቀምጠክ ራስህን ታደልባለም፣ ወይ ወደ መንገድ ዳር ወተክ እጆችህን ለውጥ ለማምጣት ትጠቀማለህ። ኢብራሂም ትራውሬ ሁለተኛውን መንገድ የመረጠ ይመስላል። የሳንካራን ጥላ ተከትሏል፣ ግን በራሱ ጫማ፣ በራሱ መንገድ፣ በራሱ አካሄድ አገሩን ለመገንባት የተነሳ ይመስላል። እናንተስ ኢብራሂም ትራውሬ ሚሳካለት ይመስላችኋልንም? የአፍሪካውያን ለዋላዊ ነዳገም ሊወለድ ወይንስ የተለመደው ሽክርክሪት ይቀጥላል? ጊዜ የሚያሳየን ይሆናል። ቸር ሰንብቱም።